ሰላም አድማጮቻችን እንዴት ናችሁ? በትናንትና ዕለት በአውሮፓ ሊጎች የተለያዩ ጨዋታዎች ተደርጓል። በእንግሊዝ ፕሪምየር ሊግ የተደረገውን ተጠባቂ ጨዋታ ታስቀድም አርሰናል ባለቀ ሰዓት ባስቆጠራቸው ግቦች አሸንፎ ከመሪው ሊቨርፑል ጋር ያለውን የነጥብ ልዩነት ወደ ሁለት አጥብቧል። በእንግሊዝ ፕሪምየር ሊግ ስድስተኛ ሳምንት ከሜዳ ውጪ ወደ ኒውካስል ሜዳ ሴንት ጄምስ ፓርክ አምርቶ አርሰናል ሁለት ለአንድ አሸንፏል። መድፈኞቹ እስከ 83ኛው ደቂቃ ድረስ ቮልትሜድ ባስቆጠረው ግብ ሲመሩ ቢቆዩም በመጨረሻዎቹ ደቂቃዎች ባስቆጠሯቸው ሁለት ግቦች አሸንፎ ወጥተዋል። ተቀይሮ የገባው ሚካኤል ሜሬኖ 84ኛው ደቂቃ ላይ እና እንደዚሁም ደግሞ የአርሰናል የተከላካይ መስመር ተሰላፊው ጋብርኤል ማጋሌሽ በባከነ ሰዓት 96ኛው ደቂቃ ላይ ግቦቹን አስቆጥረዋል። አርሰናል ከ23 በኋላ የ36 የማዕዘን ኳሶችን በማስቆጠር አዲስ ሪከርድ አስመዝግቧል። ይህንን ሲያደርግ የተመለከትነው ሊቨርፑል ነበረ ባለፉት አምስት እና ስድስት ጨዋታዎች ያለቀ ሰዓት ጎል ያስቆጠረ የመራው የሚገኘው የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ላይ መገኘት ችሎ ነበር በክሪስታል ፓላስ ሁለት ለአንድ ከመሸነፉ በፊት አርሰናል። በሳምንቱ ተፎካካሪዎቹ በሙሉ ነጥብ በጣሉበት ሁኔታ ማንቸስተር ሲቲ አምስት ለአንድ ከማሸነፉ በስተቀር ሌሎቹ ሁሉም ክለቦች ነጥብ ጥሏል። ማንቸስተር ዩናይትድ ሶስት ለአንድ ተሸንፏል። ቼልሲም በተመሳሳይ ሶስት ለአንድ ተሸንፏል እና ይህ በሆነበት ሁኔታ ዋነኛው የፕሪሚየር ሊጉ ተፎካካሪዎች ነጥብ በጣሉበት ሁኔታ ይህንን ወሳኝ ድል ማስመዝገቡ በቀጣይ ፕሪሚየር ሊጉ ለሚያደርገው ጉዞ ትልቅ መነሳሳትን ለተጫዋቾቹም ሆነ ሆነ ለአሰልጣኙ ሚኬል አርቴታ የሚፈጥር ነው። ሌላው በዚህ ሳምንት የሚነሳው ጨዋታ አስቶንቪላ ለመጀመሪያ ጊዜ አሸንፏል። እንግዲህ ስድስተኛው ሳምንት ላይ ደርሷል የእንግሊዝ ፕሪሚየር ሊግ። እስካሁን ድረስ ሽንፈት ወይም ደግሞ አቻ መውጣት ነበር ሲያስተናግድ የነበረው አስቶንቪላ በቪላ ፓርክ በተደረገው ጨዋታ ኦሌ ዋትኪንስ፣ ጆን ማጊን እና ኤሚሊያኖ ቡንዲያ የአስቶንቪላን ግቦች አስቆጥረው ሶስት ለአንድ አሸንፏል። ራውል ሂሚኔዝ ነበረ የፉላምን ብቸኛ ጎል ያስቆጠረው ባለፉት ጊዜያት ሁለት ፉላም በፕሪምየር ሊጉ ጠንካራ ነው። ትልልቆቹንም ክለቦች ሲፈትን አይተናል። በተለይ በክራቨን ኮቴጅ ደግሞ በሜዳው በጣም ጠንካራ ነው። ባለፈው ዓመት የሊጉን ሻምፒዮን ሊቨርፑልን ራሱ ሜዳው ድረስ በመሄድ ነጥብ ሲያስጥለው ተመልክተናል። ባስቶን ቪላ ሶስት ለአንድ በሆነ ውጤት ተሸንፏል። በስፔን ላሊጋ ደግሞ ባርሴሎና የሊጉን መሪነት ከማድሪድ ተረክቧል። በሰባተኛው ሳምንት የስፔን ላሊጋ በሜዳው ከሪያል ሶሴዳድ የተጫወተው ባርሴሎና 2 ለ1 አሸንፏል። ላሚኒያማል ተቀይሮ በገባበት ጨዋታ ጁልስ ኩንዴና ሮበርት ሎቫንዶቭስኪ የካታሎኑን ክለብ የማሸነፊያ ጎሎች አስቆጥሯል። ኦድሪዮ ዞላ የሪያል ሶሴዳድን ብቸኛ ጎል አስቆጥሯል። በሊጉ አንድም ጨዋታ ያልተሸነፈው ባርሴሎና የሊጉን መሪነት ከሪያል ማድሪድ በመረከብ በ19 ነጥብ መምራት ጀምሯል። በጣሊያን ሴሪኤ ሲጠበቅ የነበረው ጨዋታ በሳንሴሮ ጁሴፔ ሜዛ ስታዲም በኤሲ ሚላንና በናፖሊ መካከል ተደርጎ ኤሲ ሚላን ሁለት ለአንድ በሆነ ውጤት አሸንፏል። በሁለቱ የክንፍ መስመር ተጫዋቾችና አማካይ አጥቂዎች በቤልጅየማዊው አሌክሲስ ሴልሜከርስ ሶስተኛው ደቂቃ ላይ ኤሲ ሚላን ጎል አስቆጠረ። ከእንደገና ደግሞ በሰላሳ አንደኛው ደቂቃ በአሜሪካዊ ተጫዋች በክርስቲያን ፖሊሲ አማካኝነት ሰላሳ አንደኛው ደቂቃ ላይ ኤሲ ሚላን ሁለት ጎሎችን አስቆጠረ። ከረፍት መልስ ስልሳኛው ደቂቃ ላይ በፍጹም ቅጣት ምት ነው እንግዲህ ናፖሊን የተቀላቀለው የቀድሞ የማንቸስተር ሲቲ ኮከብ ኬቨን ዴብሬነ ጎል አስቆጥሮ ጨዋታው ሁለት ለአንድ የተጠናቀቀው። በኤሲ ሚላን በኩል ኢኳዶሪያዊው የግራ መስመር ተከላካይ ጆዜ ስቱ ፒኒያን በ57ኛው ደቂቃ በኢካርድ ከሜዳ ወጥቷል። ሮማም በሜዳው ስታዲዮ ኦሎምፒኮ ቬሮናን 2 ለ 0 አሸንፏል ኤሲሚ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 ሃሚንግ ስፖርት ስፖርትን ቀዳሚ ጊዜ በማድረግ ስኬትን በተግባር እናረጋግጥ።